የጓደኛውን ውድቀት የሚመኝ ሰው እኔ በግልጥ ያዩት ሄናን ነው። ፋይሉ ይውጣ፣ ፋይሉ ይውጣ፣ እንደዛ ይባላል እንዴ? እንኳን ለጓደኛ ይቅርና፣ ረ እመቤት የስም እንዲሁ ለጥላት ራሱ እንደዛ ነገር አንመኝም። ለምን እንደዚህ ይሆናል? ሰውን ለማዋረድ፣ ሰውን ለማሸማቀቅ በእመቤት የስም ረ የዝን ያክል ስሰድድ አረመን ያንሁን ምንም እንኳን ባፋችን ብንናገር እኮ ልባችን እኮ ንጹህ የሆነ ሰዎች አለን። እንዲህ የዝን ያክል ስር ሰደድ ጥላት ሲጀመር አንተ የብሩኬና የሀይሚን አንድነት አትፈልገው። ሰላም ውዶቼ እንደምንቆያችሁ ሰላማችሁ ይብዛልኝ። አላቀም ዛሬም ሀይሚና ብሩኬ ይምጡ አይምጡ ማቀውም ነገር የለም። ግን ፍፄ መጥተዋል ማለት ነው። እነ ፍፄ ና ነ ሄና እና ሀይሚ ቆንጆም ዛሬ ተከስቷል። ነገር ግን ያው በተፈጠረው ያለ መግባባት እንዲሁም አንድ ሳይድ ይዞ ሄና በተናገረው ነገር ሀይሚ ቆንጆም እንዲሁም ፍፄም ኦዲንስም ተናደውበት ነበረ። ይህንን ነገር ደግሞ ግልጽ ለማድረግ ለኦዲንስ ዛሬ አብሮ ሶስቱም በአንድ ላይ መጥተዋል በፍፄ ቤት። ነገሩ ግን አሁንም ሳይድ እንደያዘ ነው። በጣም በሚገርም ሁኔታ፣ በሚያስጠላ ሁኔታ ማለት ነው። መጀመሪያ ማለት ነው ይውጣ የሚለውን ቃል። አሁን ብሩኬ ጋር ያለው መረጃ ፋይል አለኝ ያለችው ሀይሚ ባለቤቷ እሷ ነች አረለ ነገ ህይወትን የምትኖረው ሀይሚ ነች አለ ተብሩኬ ጋር እሷ ያላወጣችውን ፋይል እንዴት ነው ሌላ ሰው ሊያወጣው የሚችለው? አንደኛ፣ ሁለተኛ ነገር ደግሞ ሃይሚ አስባበት ነው የተቹ ሀይሚ ብሩክን ትናንትና ነው እንዲህ የምታውቀው አንተ? ስታስበው ሀይሚ ከአንድ ዓመት በላይ አብሮ የኖረች እኮ ሴት ናት። በሚዲያ አብሮ የምናውቃቸው ናቸው። እንደዚህ ደረት ነፍቶ ይውጣ ምናምን፣ ፋይሉ ቢወጣ ምንም አይሆንም፣ ያለፈ ነገር ነው ምናምን። አንተ እንደዚህ ብለህ ከምትከራከር ይልቁንስ ብሩኬን ተቆጥተ ሀይሚን ተቆጥተ ማስታረቅ አይሻልም እንዴ? እንደዚህ የጓደኛህን በእርግጥ እኔ የተረዳሁትኝ ከሄና በብሩክ እንደሚቀና ነው። እመቤቴን በብሩክ እንደሚቀናበት ነው የተረዳሁትኝ። ለጓደኛ እንትን ምንድን ነው ጥሩ ነገር አስቡ እንጂ ቅንቅና ማትሆኑ የምሬን ነው። እኔ እንደዚህ አይነት ቅንቅን ነገር አይመቸኝም። ቅንቅናም የሆኑ ሰዎች አይመቹኝም። እኔ ይሄ በሰው የሚቀኑ ሰዎች እኔ አልወድም። ለዛውም አብራችሁ እየበላችሁ እየጠጣችሁ እኛ እኮ ከዚህም በፊት እኮ ሰምተናል። አብሮ የሚበሉ የሚጠጡት ከነ ብሩኬ ና ከሀይሚ ጋር የብሩኬንና የሀይሚን መለየት በግልጥ ይፈልጉታል። ሲቀጥል ደግሞ አንተ በግልጥ ትፈልገዋለ የሀይሚንና የብሩኬን መለየት እንዲለያዩ ነው እየሰራ ያለው። ሰምተናል እኮ እኛ ትክታክ ላይ እኮ ከቅርብ ከተባሉ የብሩኬና የሀይሚ ወዳጆች እኮ በጆሮአችን እኮ ሰምተናል አንተ እና ያቺ እኛዋ ያንተ እንትን ቅምጥ ሁለታችሁ ሁለቱ እንዲለያዩ እኮ በጣም ታትራችሁ እየሰራችሁ ነው ያላችሁት? እንዴ አሁን ቤካ እና ፍፄ እናንተ ሶስታችሁ ጓደኛሞች ናቸው። አንተ ዝም ብለ ደርቀ ትከራከራለክ? እንዴ የምጠብቀው የብሩኬን ውርደት ነው ማለት ነው። ሀይሚ ግን ማለት ነው አደለም፣ ለብሩኬ ይቅርና ለማንንም ክፉ የምታስብ ሴት አደለችም፣ እንኳን ለብሩኬ ማለት ነው ገብታቸዋል የዛሬ መጣላታቸውን ሰው ዛሬ መጣላቱን አትዩ። በፊት አብሮ ያሳለፈውን ጊዜ ወደኋላ የአሁኑን ጠባችሁን አትዩ። ምንጊዜም ቢሆን ውዶቼ አብራችሁ ያሳለፋችሁትን መልካም ቀን አስቡት። ምናልባት እኮ በመከራ ጊዜ አጠገባችሁ ሊሆን ይችላል ያ ሰው እንዴ ብሩኬ። ደስታውንም ሀዘኑንም ሁሉንም ከሃይሚ ጋር አብረው ያሳለፉ ናቸው። ዛሬ አንዳንድ ነገሮች የምንሰማቸው ነገሮች አናደዱን እንጂ ከዛ በተረፈ የብሩኬ የግል ጠብ የለብንም እኛ። እነዚህ ልጆች እኮ የተጣሉበት ችግራቸው ኬዛቸው እኮ ተፈቶ ነገ እጅ ለእጅ ተያይዘው ታርቀው ይመጣሉ። ነገር ግን እንደዚህ ስር ሰደት ጥላቻን ባንሰነዝር በጣም የተመረጠ ነው። ቤካና ፍጼ ግን ይህንን አቋማችሁን እንዳትቀይሩት፣ በዚህ አቋማችሁ ቀጥሉ። እውነት እናንተ ከልባችሁ ሰዎች ናችሁ። በቃ የሚያስፈልገውም ይሄ ነው። በቃ የሚያስፈልገው ይሄ ነው። ከእውነት ጋር መቆም ማለት ነው። ጓደኝነት ደግሞ እንደዚ ነው። በቃ ሳይድ ሳይያዝ ለሁለቱም እኩል መቆም፣ በቃ ይሄ ነው የሚያስፈልገው። እንዴ እኛ እኮ እዚህ ጋር ወጥተን ብንሳደብ ብሩኬ እንዲሰደብ ሀይሜ እንድትሰደብ ምናምን ነገር እርስ በራስ እኮ ግጭት እንጂ እኮ እኛ ሁለቱንም ጠልተን አይደለም። የሁለቱን አንድነት በጣም ምንፈልግ ሰዎች አለን። ከምን ከማንኛውም በላይ ምንጣለው እኮ ሁለቱ አንድ እንዲሆኑ ነው። ግን ከዚህ በኋላ እከሌ እከሌ ብለን መፍረዱን ትተን ለሁለቱም መቆም እንዳለብን የተረዳውትኝ። ምክንያቱም አሁን ላይ ዝም ብዬ ሳስበው ጥላታቸው አጠገባቸው ነው ያለው፣ ጥላታቸው አጠገባቸው ነው ያለው። እኛ ሚዲያ ላይ ያለነው ሳንሆን ሜድ እዛ መሬት ላይ ያሉት ናቸው ጥላቶቻቸው። አንተ እንዴት የጓደኛህን ቅሌት እንትን እንዲወጣ ትሰበል ይወጣ? አሁን እኮ አሁን እሱ ፋይል እጁ ላይ ቢኖር ምናምን ነገር የሆነ ፋይል ቢኖር በቃ ይኸው ብሎ አውጥቶ ከሃይሚ ጋር እንዲርቅ ሃይሚ እና እሱ እንዲራራቁ የሚያደርግ ሰው ነው። ምናልባት ያለ የተባለውን ፋይል ለአንተ አንተ ትሆናል በተዘዋዋሪ ለሃይሚ የሰጣት ያው በተዘዋዋሪ ማለት ነው። ሀይሚ እጅ እንዲገባ ያደረግከው ተንግግር የተረዳሁት ያንን ነው። ሄና ተብየው ለማንኛውም ፈጣሪ ልብ ይስጥክ፣ መረጋጋቱን ይስጥ። ፍፄ ደግሞ ጠጉሩን ተመልጦ ነበረ። ትክታክ መንደር መላጣ ሆኜ አምራለሁ እያለ ነው ፍፄ። እኔ ራሴ መላጣ ሆኜ በጣም አምራለሁ፣ ጠጉሬን ልመልጠው እያሰብኩ ነው። እንዲህ እንደዚህ መላጣ ሆኜ ቆንጆ ነኝ እንዲያልኩኝ ለራሴ ራሱ ራሴን እንዳያደረገኝ በጣም ተመችቶኛል። አንዳንድ ጠንፊዎችማ ይዘውት እየዞሩ ነው። አይዞ ፍፄ፣ እውነት ተናጋሪ ልክ ነህ። አይወደድም አስመሳይ፣ አስመስሎ ለሆዱ ወዳዳሪ ነው የሚወደደው። እውነት የሚናገር ሰው የት ይወደዳል ብለህ ነው ስተቱን ተናግሮ። አሁን ፍፄ ምን አደረገ? ፍፄ ምንም አላደረገም። ሳይድ አተያዝ ለሁለቱም እኩል ቁም ነው ያለው። ለብሩኬ ብቻ አታዳላ፣ ለሀይሜም አግዝ፣ አብረህ አንድ ልብ አንድ ልብ ከእነሱ አጠገብ ቁም ነው ያለው ለሄና እነዚህ ደግሞ ባልቴቶች ተናደው ብሩኬ ብሩኬ የሚሉ በብሩኬ ፍቅር የጠነዙ ማለት ነው ምን አደረጉ ፍፄን ወስደው ጠጉሮን መለጡት ፍፄ በነገራችን ላይ ማለት ነው ልቡ የውጭውን አካላቱን ውጭውን ውበቱን ትታችሁት ቆንጆ ልብ ሁላ ነው ያለው የውጭውን ትታችሁት ልቡ ሁላ ቆንጆ ነው ዝም ብላችሁ አትናደዱ ለማንኛውም ብሩክና ሀይሚ ዛሬ ሊመጡ ይችላሉ፣ አይታወቅም።